ተከታታዮች እንዴት ናችሁ ደህና ናችሁ ወይ ላይክ እና ሼር ሰብስክራይብ እያረጋችሁ አበረታቱኝ ጽናት ድራማን ክፍል ዘጠና ዘጠኝ ይዤላችሁ ከች ብያለሁ የምወዳችሁ ቤተሰቦቼ አሁን እንግዲህ ምሮና ሰናይትና ናሁ እያወሩ ነው እኮ እስኒ እኮ በጣም ጭንቆ ነበረ እንደዚህ በድንገት እንዲሆን አልፈልግም አለና አሁን ነው ግን አንድ አንድ ጊዜ ትንንሽ ናቸው ብለን የምንተዋቸው ነገሮች ነገር ከነገ ወደ አድገው ትልቋ ስጋ ያስከፍሉናን አለች ሰናይት። እሱ ደግሞ አዎ ግን ማየ እንደዚህ ትሆናለች ብዬ አላሰብኩም ነበር አላት እናት አይደለች እንዴ ልጇ እንደዚህ አይነት ነገር ሲደብቃት እንዴት አትናደድም አለች ሰናይት እሱ ደግሞ አይ እኔ ግን ምሩዬ ሳትናገር አልቀረችብኝም። በቃ ዛሬ እኔ ጋር ትደር አይደብርህም አይደል አለችው። እሱ ደግሞ ቢደብረኝስ ምናመጣለው፣ ብቻ አንቺ አረጋጊልኝ አላት። እሺ በቃ በተቻልኩት መጠን ሁሉ ሞክራለሁ። አትጨነቅ ናሆምዬ ያለችው ሰናይት። እሺ እሷን ብቻ አረጋግልኝ፣ እኔ ምንም አልሆንም አላት። እሺ ችግር የለም አለችው። ወይ ካልሆነ እኔም ልምጣ ያለ እንዲህ አለ። አይ ናሆም ብቻዋን ብትሆን ጥሩ ይመስለኛል። እሺ በቃ ከፈለግሽ ግን ደውይልኝ። እሺ ደግሞ ይኸውልሽ ነግሬያለሁ እራቷን አስገድደሽም ቢሆን አስገድደሽ አብሊልኝ። እራቷን አትበላም እሷ ልጅ። አላት። እሽ ናሁንዬ አለችው ሰናይት። እሺ አታስበሽ፣ ግን እንደው ሰኒ አይኗን እንኳ ባየው ደስ ይለኝ ነበረ። እኔ እንጃ አላቅም አለ። ጨነቀኝ እኮ ሰኒ እያለ ሰለሰ ምሮ በጣም ተጨንቋና፣ አሁን ፍቅራቸው በጣም ደስ ይላል። እንግዲህ እናትየዋ በመሀል እየገባች ልጅ ውለዱ፣ ልጅ ውለዱ በሚለው ነገር የሆን አሁን እየተጨናነቀ ነው። ምሮም እንግዲህ በህመሟ ምክንያት ልጅ መውለድ እንደማችል ታውቃላችሁ። እና ወይ እንደዛ ይሻላል፣ ግን ምን ይሻላል ሳላያት ብሎ በጣም ተጨነቀን አሁን። ሰኒም አይ ብቻዋን ብኮን ይሻላል ብለዋለች። እሱ ግን በጣም ተጨንቋል። እዚህ ጋር ደግሞ ቤቴ ግድግዳ ላይ እየጻፈች ነው እንግዲህ። ከዛ ሌና መጣ። እንዴ አንቺ አለቻት። ምን አባሽ እያደረግሽ ነው አለቻት። ምንም አለች። ቆይን የምለው ደብተርሽ አልቆብሽ ነው ወይስ እንደ ድሮ ሰው አሻራሽ ግድግዳ ላይ ማሳረፍ ፈልገሽ ነው? አለቻት። አለች ደግሞ ጭራሽ ኪራዬ አለች። እኔ ምንሽ የኔ ውድ ለምን አንድያሽም ኪራዬ ብለሽ ለምን አትነቀሽም? አለቻት። እሱማ እሱማ እሱ ደግሞ ምንድን ነው? አለች። እሱማ የምትፈልጊው ነገር ገላሽ ላይ መነቀስ ነው። ኪራዬ ብለሽ ከግድግዳ ላይ ሰው ይሆን ከ ክንድሽ ላይ የተነቀሽ እያለቻት ነው እንግዲህ። እሷ ደግሞ እንደ ከዛ ስታጥባ አይለቅም አለች። አዎ ልክ እንዳንቺ አንዴ ከያዘ አይለቅም። እሺ እንዴት ነው የሚደረገው? አንቺ ታውቂያለሽ አለቻት። እሱን በውቅ ኖሮ እዚህ ምን አስገለተኝ ነበረ። እዚህ መች ታይኝ ነበረ። እሷ ደግሞ በቃ ኪራ እየ ሲመጣ ወሰደኝ ይለዋሉ አለች። እንግዲህ ፅናትን ለማሳበር ነው መሰለኝ ቤት የምታደርገው ነገር፣ የባሏን ስም ልታስነቅስ ነው ትካሻዋ ላይ ማለት ነው። እዛ የሮጠች ተነስታ ሄደች። እንግዲህ ለመነቀስ ነው መሰለኝ ያው እንዴች የጨለለች ይቺ ጨለሌ በኋላ ሄዳ ሄዳ ሌላ ናናት የነገረች ብላ ታሳድበኝ ነው እንዲህ አንቺ አንቺን እኮ ነው የት ነሽ አለቻት እዚህ ጋር ደግሞ ምሮ ወድቃለች ምሮ ምን ሆነሽ ነው እያላት ነው ናሁም ያው ምሮ ታማለች ምሩዬ እያለ ነው እነሱ ደምና መስላቸው እንግዲህ ሰናይትና ናሁም እሷ ግን ወድቃለች ምሩዬ ምን ሆነች ነው ምሩያ ታስጨንቅኝ ብሎ ውሃ እያጠጣት ነው። ውሃ ደፋ አባት። ምሩዬ ምን ሆነሽ ነው እያላት ነው። እሷ ደግሞ ራሷ አንስታ ላይ አይ ትንሽ አዙሮዬ ነው አለች። ስንት ጊዜ ነው ራስሽን ጠብቂ ብዬ ነገርኩሽ ምሩ እያለ ነው። በጣም ተጨንቋ። ምሩዬ እንዴት ነሽ አሁን አለቻት። ደህና ነኝ ሰንዬ አለች። እሽ በቃ አሁን ተነሽ ወደ ቤት እንሄድ ናሁሜ አለች። ማሚ ምን አለች አለች። ምንም አላለችም እሷ የእናትነቷን ብቻ ነው የተቆጣችው። በቃ አሁን ተንሹ ወደ ቤት እንሄድ። ግን እኮ እናሁም አለምን እዚህ አታድሩም፣ አለ። አይ ሰኒ፣ ከዚህ ማናድርም ቤታችን ይሻላል። እናሁም ከቤተሰብ ጋር አጣላው አይደለ ብላ ምሮ በጣም የተጨነቀች ነው። ከመሞ ላይ ሌላ ጭንቀት መጥቶባታል ማለት ነው እንግዲህ። ሰኒ፣ ኧረ ያርጥሪልን አለ። እሺ ልሞክር አለችው። እንግዲህ ናሁምዬ በጣም ተጨንቋል። በጣም የተጨነቀል ናሆም እዚህ አካባቢ መኪና የለም። እሺ ታዲያ ምን ተሻለ? ወይ ለቅዱስ ልደውልለት አለች። እሺ እዚህ አካባቢ ከሆነ ደውልለት አለ። ያው እንግዲህ ለቅዱስ ሄሎ፣ ቅዱሴ አለች። የት ነህ አለችው። አይ ኧረ በሰላም ነው። እንዲሁ ምሮን አመማትና ሐኪም ቤት እንድትወስደን ብዬ ነው። አዎ እኛ ቤት ነው። እሺ፣ እሺ ና አለችው። ያው እንግዲህ ናሆም እየተጨነቀ ቅዱስ ግን ቤቱን ያውቀዋል? ለካ ይሄን ቤት አያውቀውም። ጎሽ መልሼ ልደውልለት አለች። እንግዲህ ቅዱስ መጥቷል፣ ነው ሊወስዳቸው ነው ወደ ሆስፒታል። ምሮ እየታማለች። ያሁን አሁኑም በጣም እየተጨነቀ ነው። ፍቅራቸው በጣም ደስ ይላል። በነገራችን ላይ እዚህ ጋር ደግሞ አቶ ሊና የምትባል ሴትዮ ቁጭ ብላ እያለ ክብሮ መጣ። እንዴት ነሽ አላት። ደና አለች። ክብሮ ይስፋ። ሰዎች የሉም እንደ ዛሬ ያሉ ውስጡ ነው ነው ወንድም ያለ እንዴ አለ። ማን ኪራን ነው አለች። አዎ አለ። አረ የለም ባክህ። እኔ ምልህ ግን አለችው። እሺ አንቺ ምትይኝ ኪራ ነው እንዴ? ኪራ ምን አለ? ኪራ ነው ወይ ያባት ልጅ አለች። ስለ ምንድን ነው የምታወሪው አለ? ያምሻል እንዴ? እኔ ነገር እንደጠለጠለ እኔ ነገር እንደ ጠላ ጥንዝስ ማሳደር አልችልም። በቃ ስታወራ ሰምቼ ነው አለች ሰናይት። የመራቲ አውቅ ያለው ሰምች ማወቂያ ያንሳሽና ምንድን ነው ያወቅሽ? እንዳገኘው ነው አራ አንዳሽ ነገር ያገኘሽ ያምሻል እንዴ? አለ ተመሳጨ። አንቺ ሴት ቁጭ ብለሽ ምን ለውራ ማለት የሚለው ነገር ነው አላት። ማለት ነው እንዴ? ቆንተ ምን ያዘ ይልቀ ከምንስ ስለተነካብህ ነው አለችው። እሱ ደግሞ አንቺ ሴት ምንም የተፈጠረ ነገር የለም አለ። ዝም ብለሽ በባዶ ሜዳ እንደጠገባ አህያ አትፈንጥ ዝሽ አላት። እንዴ እኔ እኔና አህያ ያኮነው ሽግር ሰው ያለሽን ሳይሆን ጆሮሽ መስማት የፈለገውን ነገር ነው መሰሚው አላት። ይሄ ደግሞ በጣም አሰልቺ ነገር ነው ብሏት ትቷት ሄደ። አበሳጨችው። እንዴ ምን ነው እንደዚህ አንገበገበው አንቀጠቀጠውኮ እኮ አለችውሉ። የሆነ ይሆነ ነገርማ አለ የሆነ ነገር አለ። ከኔ ከኔ ከሊና ምንም አይደበቅም እደርስበት። የለ እንዴ እንደዚህ እንደዚህ እንዳደረገ አረ ክብሮ ማለች ሊና። በጣም ታስቃለች። በነገራችን ላይ እዚ ጋ ደግሞ ቅዱስና እኔ ምልሽ፣ መቼ ነው የተቀየርሽው? ትንሽ ቆየሁ ከሰናይት ጋር እያወሩ ትንሽ ቆየሁ ማለት አንድ ሁለት ሳምንት ሁለት ሳምንት ነው ቆየሁ የምትይው እንኳን ሁለት ሳምንት አንድ ቀን ስቆይ ይባል የለም እንዴ? አለችው ለቅዱስ። እርሱስ ምን አትሽን ነው አላት። እሱስ ልክ ነሽ፣ ግን በሰላም ነው አይደ? አዎ አዎ፣ በሰላም ነው። እንደው ለቦታ አስፈልጉ ነው አለች። ጥሩ ነው። ከዛ ደግሞ አሁን ከቻለ ማለት ነው፣ ተኛች? አዎ ተኝታለች አለ። ሰውነቷ ስላዛለ ቶሎ ቅፍ ወስዷታን አለ። ሐኪም ቤት ሄድኩ ጥሩ ነበረ የእሷን ባህሪ ማን ያወቃችሁት? አልሄድም ብላ የእሷን ባህሪ አላወቃችሁትም? አልሄድም ብላ ድርቅ አለች አለን። አሁን ነገር ግን በጣም አሳሳቢ ነው አለ ቅዱስ። ከቆየ በኋላ መዘዙ ከባድ ነው የሚሆነው ሐኪም ቤት ብትሄድ ጥሩ ነበረ አለችው ሰናይት። እሱ ደግሞ የእሷን ዘባይ የምታውቁት አይደለ? አልሄድም ብላ ድርቅ አለች። ግን በጊዜ መታየቱ በኋላ ከሚወጡ ጦሶች መፍትሄ ይሆናል አሉ። ምን ማድረግ እችላለሁ እንዴ? ያለችኮ እሱስ። ምንም አታደርግም፣ ግን ደና ናቸው አይደል? አዎ። ቅዱስ እየደናነን ለችግራችን ጊዜ ጠራ ነህ አይደል አሉት። ኧረ በፍፁም እንደዚህ ለመከራ ጊዜ ልንስንቅ ለሆናችሁማ፣ ለደስታችሁማ ማንም አለ አለ። ኧረ ተው እንደዚህ ብለህማ፣ በደስታ የሚደሰተውን ወዳጅህን የሚደሰተውን ወዳጅህ ወለታውን አታሳንሰው አለ አለች ሰናይ ታይ። እኔ እንደዛ አላልኩም አለ ቅዱስ። እና ታዲያ የሆነ ነገር ቅመሶ ላምጣ

እሱም ሀገር ያወቀው ጉዳይ ነው። እሺ ቸው ሰን እሺ ቅዱስ እየቸው ቸው እሺ ቅዱስ እየ ልሸኛ አለው። እሺ የተቀደሰ ሀሳብ ነው። እሺ በቃ ተጫዎች መጣሁኝ። እስከዛ እንዳይደብርሽ አላት። አሁን ደግሞ እዚህ ጋር ጽናት ሄሎ እያለች ነው፣ ለሰን እየደወለች ነው። ሰኒዬ እየ እንዴነሽ እያለቻት ምን ነው ደግሞ መጣለው ብለሽ ክብረውን ብቻ ላክሹ አይ አሁንማ እኮ የቤትማ ቤት እየሆን ነው፣ አለች ፅናት። ወይዬ አለች ያው እንግዲህ ምሮታ ማለሽ ልትላት ነው መሰለኝ። ማንም የለም ምነው፣ ሚስጥር ነግሪ ነው አለቻት ሰኒ። ምን ሆንሽ? ምን አጋጥሞሽ ነው? ቆይ አለቻት። እዛ ደግሞ እሷ እና ምንድነው ንገሪኛ አለች። ምሩ? ምን አለች። ምሩ ምን ሆነች? ያው ምሩ ታማለች ልትላት ነው። እና እንግዲህ ያ በጣም ያስጨን። እሺ የት ሆስፒታል ናችሁ አለቻት። አይ እንግዲህ የት ቤት፣ አንቺ ጋ ወይስ እያለች ነው። እና ለማንኛውም ምሩ እየታማለች። እሺ በቃ መጣ። ወይን አምላኬ፣ ስትወድቅ ተጎድታ ይሆን እንዴ? እያለች አሁን እንግዲህ እየበረረች ነው ጽናት ማለት ነው። እዚህ ጋር ደግሞ አቶ ቤት ቁጭ ጋር ድንጋይ እየወረወረች ነው እንግዲህ ጽናትን እንዳትመታት ማለት ነው። እና የምሮ ነገር በጣም ያሳዝናል። ኧረ እባክሽ ምንድነው የምታደርገው? እዚህ ምን ታሰሪያለሽ አንቺ? አለቻት ማን እኔ? እና ከአንቺ ሌላ እዚህ አለ? እና ምን እያደረግሽ ነው ደግሞ ማን ነው ከግቢ እንድትወጪ የፈቀደልሽ? አይ ማንም አልፈቀደልኝም። እና እንደ ባለፈው አይነት እንዲፈጠር ነው እዚህ የተወተሽ የተጎለጥሽ እና ቤት ማንም ያጫውተኝ ሳጣ እኮ ቢያንስ እዚህ የሚጫወቱ ልጆች ላይ ብዬ ነው እኮ አለቻት። ተሰሚኛልሽ እንጂ ጦሰኛ። እዚህ ቤት እንዳትወጪ፣ ካወጣሽም ግቢ ግቢ ውስጥ ብቻ። በይ አሁን ተነሽ ግቢ። እኔ ልወጣ ነው ግቢ፣ አታስቆምኝ እያለቻት ነው። ለማንኛውም ቤተሰቦችዬ ሁላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቶች ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ደግሞ ፅናት ድራማን ክፍል አንድ መቶ ይዘን ይዘንካች እስከምንል ሁላችሁም ላይክ፣ ሼር ሰብስክራይብ አድርጉ። ላይክ እና ሼር ሰብስክራይብ ማድረግ አይከፈልበትም። ፕሊስ ሁላችሁ ላይክ፣ ሼር ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። የምወዳችሁ ውድ ኢትዮጵያውያን እንዲሁም ቤተሰቦችዬ ሁላችሁም በስደትም በሀገር ውስጥም ያላችሁ ሁላችሁም ሰላማችሁ ብዝት ይበልልኝ። ስለነበረን ቆይታ ከልብ አመሰግናለሁ። ባይ ባይ።